ኪራ በድንጋጤ ድንገተኛ ሆስፒታል ገባ። በጣም ያሳዝናል። ኪራ አሁን ራሱን አያውቅም። እናቴ ናት እቺ ለእኔ ህይወት ማለት በጣም ከባድ ናት አለ። እናም እናትየዋም የልጃቸውን ሰርግ ሳይበሉ አለሙን ሳያው ሞቱ። በጣም ያሳዝናል። ኪራ አሁን ምድር ጠቦታል በዛ ላይ ደግሞ አባቱ ላይና እጽናት ላይ ያለው እምነት ቀንሶበታል። እናም ሁሉን ነገር እየሰሙ ጸጥ ያሉኝ እኔ እንድጎዳና እኔ የሆነ ነገር እንደሆን ፈልገው ነው በማለት በጣም አዝኗል። የኪራ እናት መሞታቸው እጅግ ያሳዝናል። ማለት እውነትን አንዳንድ ጊዜ ደብቀን ኑረን ዘግይተን በምንናገር ጊዜ ሰዎች ተአቅማቸው በላይ በመሆን ብዙ ችግር ያመጣል። አሁን ኪራ አንደኛ እናቱን አጥቷል። አሁን ደግሞ ራሱን እያጣ ይገኛል። በቃ በድንጋጤ ድንጋጤውን መቋቋም ስላቃተው ራሱን ስቶ ወድቆ ድንገተኛ ሆስፒታል ገብቷል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ እኛ ሰርጉን ደስታውን በጉጉት እየጠበቅን እያለን ግን ደግሞ ያልጠበቅነው ነገር ተፈጥሯል። እሱም ምንድን ነው? አሁን በጣም በሚያሳዝን ሁኔታ ኪራ በእጅጉ ታማል። እናቱ አጠገቡ በመሞታቸው በዛ ላይ ደግሞ የኔ ጥፋት ነው እኔነኝ እናቴን እንድትሞት ያደረግኳት በማለት ራሱን እየቀጣ ይገኛል። በእርግጥ እናትየዋ ከታመሙ ሕመሙ ውስጥ ውስጣቸውን ከበላቸው ሶስት አመት ሆኗቸዋል። ነገር ግን ደግሞ ቢሆንም ፈጣሪ የቀደረው ነገር በሱ ሰበብ ሆነበት። ለምን አልተነገረኝም እያለ በሚጮህበት ሰዓትና ጽናትም እሷ ምንም አላደረገችም ብለው አባትየው ሲነግሩት ጽናት እንዳወቀች ሲያውቅ ጽናትን በጥፊ መታት እና መጮህ ሲጀምር እናትየዋ በድንጋጤ ሸርተት ብለው ወጣሉ። ኪራ እንግዲህ አሁን ላይ የሚያደርገው ግራ ገብቶታል። ባዶ ክላስ ገብቶ ስልክ አያወራ ሰው አያወራ ምግብ አይበላ ብቻውን ክላስ ቆልፎ ነው የተቀመጠው። ክፈትልን ቢባልም እየተለመነም እንቢ ብሏል። በተለይ ጽናትንም ይህ ሁሉ ደብቀሽኝ እንዴት እያለ ይገኛል። ጽናትም በሱ ሁኔታ በጣም በሚያሳዝን ሁኔታ ትጨነቃለች። እንቅልፋተኛ ግን የኪራ እናት ከመሞታቸው በፊት ሁሉንም ነገር አደራ ሰጥተዋታል። እኔ ታምም ያለው ልጄ ጽናቴ የክሮቤልን ነገር አደራ አለች። ኪራ ምንድን ነበር አለ። የሰማውን ማመን አቃተው። አባትየውም የካንሰር በሽታ ናት ለሶስት የካንሰር በሽታ ህመምተኛ ናት ለሶስት አመት ያክል አንተ ትጎዳብኛለህ ብላ ስትሰቃይ ከረመች። አሁን ግን አቅቷታል እውነቱን ማወቅ አለብህ አለው አባቱም ላይ መጮህ ጀመረ ጽናትም ላይ መጮህ ጀመረ ኪራዬ ተረጋጋ አለች ጽናት ጽናትን መታት የዚህን ጊዜ እናቴቱ ልጄ በማለት የሱን ድንጋጤ እና ጩኸት ማመን አልቻሉም አቅማቸው አልቻለም ተሰናበቱ ኪራሁን የጥፋተኝነት ስሜት እየተሰማው ራሱን እያሰቃየ ይገኛል አሁን ግን እሱም አቅቶታል በቃ እናቴን ባስከተለይ ምን ነው እያለ። በእርግጥ ናሆማ እንደ ተጎኑ እንደናት ልጅ እየተን እየተንከባከበው ቢገኝም መጨረሻ ላይ ግን ኪራ ሀዘኑ በረታበት ራሱን መቋቋም አቃተው። ጽናት ምግብ ላይ ያለች ብትለምነውም አልፈልግም አለ። እውነቱን ለምን ደበቃችሁ በማለት በሁሉም ላይ አዝኖባቸዋል። ግን ቢሆንም ደግሞ እውነት እውነት ናት አንዳንድ ጊዜ አስተማሪ ነው ብዬ አስባለሁ፣ ኤኬራ ላይ የተደረገው ምክንያቱም አንድን ሰው ይጎዳል እያልን እውነትን ደብቀን በኖርን ሰዓት ግን መጨረሻ ላይ ይበልጥ የማናስተካክለው ጉዳትን እናሸክመዋለን። ኪራ የእናቱን ሕመም ቢያውቅ ኑሮ እናቴ ምን ላድርግልሽ እያለ ቢያስታምም ዛሬ ላይ አይጸጽተውም። በዚያ ላይ ደግሞ በእኔ ምክንያት ነው እያለ ራሱን እየወቀሰ አይኖርም። አሁን እውነቱን ደብቃችሁኛል በማለት ሁላቸውም ላይ ጥላቻ አድርሷል። እንግዲህ ከሁሉም በላይ የተጎዱት ደግሞ የኪራ አባት ናቸው። በጣም የሚወዷትን የሚያከብሯትን፣ ትዳራቸውንም ሁሉ ነገራቸውንም አጥተዋል። እናም አስቶዬ ጨካኝ ነሽ፣ እኔን ለማን ጥለሽ ሄድሽ? ልጅሽም ባየሽው ያላንቺ መኖር ከብዶታል። እውነቱን ደብቀ ነው ይበልጥ አሳምሞታል። አስቶዬ እኔ ወደ ልሆንልሽ ማን ይረዳኝ እኔን እያሉ በሐዘን ይብሰለሰላሉ። እናም ኪራ ደግሞ ፊት ስለነሳቸው እናቴ እንደዚህ ስትሆን ጸጥ ብለህ ኑረህ አሁን እየነገርከኝ አንተነህ በማለት ፊታቸው ፊቱን ስለነሳቸው እርሳቸው ደግሞ በጣም ተቸግረዋል። ያላቸው አማራጭ አሁን ክሮቤል እምነቱን ስላጣባቸው እኔ ወደ ጓደኞችና ወደ ስራ ቦታ መሄድ ይሻለኛል ብለው ጽናትን አማከሯት። ጽናት ደግሞ ክሮቤልን በዚህ ሰዓት ጥሎ መሄድ እንደኔ ተገቢ አይደለም እዙ ከጎኑ ሆነው የሚለውን ነገር ማየት የሚሆነውንም ማየት ይሻላል አለቻቸው። አባትየው ግን በፍጹም አልችልም፣ እንዳውም ከኔ ይበልጥ የምታስፈልጉት አንቺ ናሆማና እንዲሁም መሩ ሰኑ ናችሁ እባክሽን በሚቸግረው ነገር ከጎን ሆነች ተንከባከቢው። እኔን ጠልቶኛል እምነቴን መቼም ሊያገኝ አይችልም። ግን ፈራሁ። እንደ ነብሷ የምትሳሳልኝን ሚስቴን አጣሁ። ልጄንም ያጣሁት ይመስለኛል ጽናቴ አሏት። እሷም ክሮቤት ለጊዜው ነው እንጂ ይረጋጋል፣ እባክሁትን ጋሼ አለቻቸው። ይበልጥ የተጎዱት ሚስታቸውን ያጡት የኪራ አባት ናቸው። እንግዲህ ለሰርግ ተብሎ የተዘጋጀው ጤፍ ተፈጭቷል እና ይሄ ልጃቸው ልምጣ እያለ ይደውላል። እርሳቸው ምን አባህል አድርገህ በማለት ተናደው ስልኩን ዘጉበት። ይገርማል። አጋጣሚ እኛ የሰው ልጆች ብዙ እርምጃ እናስባለን፣ ብዙ መንገድ የምንሄድ ይመስለናል። ግን አሁንን ሞት ነገን ሞት አናቀውም። የኪራ ናት እንግዲህ ራሳቸው ባልጠበቁት ሰዓት የልጅን ደስታ ያለሁ ብለው መጥተው በድንጋጤ ራሳቸው አለፈች ነፍሳቸው አረፈች። እናም አሁን ልጃቸው ይበልጥ እየተጎዳ ይገኛል። አሁንስ የጽናትና የኪራ ህይወት ወደፊት ሰርግ ደግሰው ይጋባሉ ወይስ ደግሞ ምንድን ነው? ጽናት በጣም አዝናለች። መሩ በተለይ እጅግ ከምንም በላይ አዝና እያለቀሰች ትገኛለች። መሩ ወደዛ ቤት ስትመጣ ያደረጉላት አቀባበል የኪራ እናት የተለየ ነበረ። እንቅልፍ ሳትተኛ አደረች። ናወማም እንደዛው ለኔ ኮቴቴ አሳድገኛለች እያለ ነበረ። ሁላቸውም ለጽናትም አደራ ተናዘዋል። አደራቸውን እንደምትዋጣ ምንም ጥርጥር የለውም። ግን ኪራ ከዚህ ሁሉ ሀዘንና ስቃይ ወጥቶ መረጋጋትን ይችላል ወይ የሚለው ነገር አሳሳቢ ነው ኪራ እጅግ በጣም አዝኗል ተጎርቷል ያሳዝናል እናም አሁን ምን ይሻላል እውነት የኪራ መከራ ጽናትንም እያሳሰባትና እያስቸገራት ይገኛል በዛ ላይ ደግሞ ደብቀሽኝ እንዳይሽም ሆነ አልፈልግም አለ ግን እባክህን ስሞትልህ ምግብ ብላ ስትለው፣ ሁለተኛ ስሞትልህ እንዳተይ እንዳተይ ምግቡን አስቀምጠሽ ሂጂ እበላለሁ አላት። አይገርምም! ሞትን ይፈራል፣ የምትሞትበትም ይመስለዋል። እናም ናሆማ ጋር ደግሞ ወደ ውጭ ዘወቱ። ናሆማ ሲያሳስቀው ለማሳሳቅ ሞከረ። እናም ጽናት እኮ ባንተ የሆነ ነገር ይሆንብኛል ብላ እንቅልፍ ሳተኛ ነው የምታድረው የእውነት ተሰቃየ ሲለው አቃለው እንዳሰቃየዋት ግን ደግሞ በፍጹም እሷም እውነቱን እያወቀች የማየን ሕመም ደብቃኛለች። ለስብራት የምክንያት ሁላችሁም ናችሁ አለኪራ ከዛም ጽናት እኮ ሲጨንቃ ነው ለእኛ አሳልፋ የነገረችን። እኛ ደግሞ ለአንተ ለመናገር ተጨነቅን። ምን እናደርግ ኪራ እዋክን ተረዳን፣ በማለት ናሆሜ ኪራን ማጽናናት ጀመረ። መጨረሻ ላይ ግን ኪራ እቤት ተመልሶ እናቱ መተው አቅፎ ሲያወራቸው ደስታሽን እንግዲህ ጽናት ናት በማለትም እንትን ሲል ያንን ያንን በማስታወስ እንደገና መልሶ ራሱን ስትወደቀ በጣም ያሳዝናል። ህይወት እንደዚህ ነች። ሁሉም በደስታ ተሞልቶ የከረመ ቤት በሀዘን ተሞላ። ቻናሉን ሰብስክራይብ እያደረጋችሁ